አርእስተ ዜና ዓለም አቀፉ ማህበረሰብ አዲስ ግጭትን ለመከላከል እርምጃ ሊወስድ ይገባል ሲል ሳልሳይ ወያኔ ተናገረ። የትግራይ ተወላጆች የሚገጥማቸው ፈተና ተባብሶ ቀጥሏል ያለው ፓርቲው እንደ አዲስ በክልሉ ግጭት ሊከሰት እንደሚችል ስጋት እንዳለውም ገልጿል። በዝርዝር የምነግራችሁ ጉዳይ ነው። በአፋር ክልል በተከሰተው የመሬት መንቀጥቀጥና በተለያዩ ምክንያቶች ከዘጠኝ ያላነሱ ፋብሪካዎች መዘጋታቸው ተገልጿል። ሌላው የምትሰሙት መረጃችን ነው። የኮንጎና ርዋንዳ የሁለትዮሽ የሰላም ረቂቅ እቅድ ለአሜሪካ መንግስት ማስገባታቸውን የዶና ትራምፕ የአፍሪካ ጉዳዮች አማካሪ ተናገሩ። የሁለቱ ሀገራት የሰላም ረቂቅ ሰነድ ጦርነቱ እንዲቆም የሚያደርግ ነውም ተብሏል። ከሀገር ማዶ ያዝነው ጉዳይ ነው። የዩክሬን ጦር በኩርስክ ጥቃት ማድረሱ ተነገረ። በጥቃቱ በኩርስክ የሚገኙ የሩሲያ የኃይል መሰረተ ልማቶች ለጉዳት ተዳርጓል ተብሏል። ኩርስክ ከቀናት በፊት የሩሲያ ጦር በቁጥጥር ስር አድርጓታል በሚል በፕሬዝዳንት ቭላዲሚር ፑቲን ተነግሮ ነበር። እኒህና ሌሎች ጉዳዮችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝነኝ። አብራችሁን ቆዩ። ዓለም አቀፉ ማህበረሰብ በትግራይ አዲስ ግጭትን ለመከላከል እርምጃ ሊወስድ ይገባል ሲል ሳልሳይ ወያኔ ተናገረ። ፓርቲው በመግለጫው የትግራይ ህዝብ ጥያቄ ህገ መንግስታዊ ስርዓቱ እንዲመለስ እንዲሁም የተፈናቃዮች ወደ ቀያቸው እንዲመለሱ መሆኑን ጠቁመዋል። ሆኖም ይህ ጥያቄ በባለድርሻ አካላት ታዛቢዎችም ጭምር ችላ ተብሏል ሲል በመግለጫው ወቀሳውን አቅርበዋል። በትግራይ በማህበረሰቡ ላይ የሚገጥመውን ፈተና ተባብሶ ቀጥሏል ያለው ፓርቲው እንደ አዲስ በክልሉ ግጭት ሊከሰት ይችላል የሚል ስጋት እንዳለውም ገልጿል። ፓርቲው አክሎም በህወሓት ህጋዊነት ጥያቄ የግጭት መንጽ ጊዜ ሊሆን እንደሚችል ግምቱን አስቀምጧል። የፌዴራል መንግስት ግዴታው እንዲወጣ ጫና እንዲያደርግ የጠየቀው ሳልሳይ ወያኔ የዓለም አቀፍ ማህበረሰቡም አዲስ ግጭት እንዳይፈጠር ጫና እንዲያሳድር ጥሪ አቅርበዋል። በአማራ ክልል በ2017 የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ታቅዶ የነበረ ቢሆንም የተመዘገቡት 2.8 ሚሊዮን ተማሪዎች ብቻ እንደሆኑ የአማራ ክልል ትምህርት ቢሮ ገለጸ። ቢሮው የ9 ወራት እቅድ አፈጻጸሙን የገመገመ ሲሆን በክልሉ ያለው ግጭት በትምህርት ዘርፉ ላይ ያሳደረውን ተጽዕኖ ከፍተኛ እንደሆነም ተነግሯል። በክልሉ ሰሜን ወሎ ዞን 243 ትምህርት ቤቶች መማር ማስተማር እንዳልጀመሩ የተገለጸ ሲሆን በደቡብ ወሎ ዞን ደግሞ በአሁኑ ወቅት በመማር ላይ የሚገኙት 452 ተማሪዎች እንደሆኑና ይህም የዕቅዱ 58 በመቶ እንደሆነ ተገልጿል። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአራት ሚሊዮን በላይ ተማሪዎችን በጸጥታ ችግር ምክንያት ከትምህርት ውጭ መሆናቸው የገለጹ ሲሆን ይህም የሚያሳርፈው ዳፋ በአማራ ክልል ብቻ ሳይወሰን የዓለም ማህበረሰብን በእጅጉ የሚጎዳ እንደሆነ መግለጻቸውን ከክልሉ ትምህርት ቢሮ የተገኘው መረጃ ያመላክታል። የትግራይ ልማት የስራ አመራር ቦርድ ምርጫ እውቅና የሌለው እንደሆነ የሲቪል ማህበረሰብ ድርጅቶች ባለስልጣን ገለጸ። ባለስልጣኑ የትግራይ ልማት ማህበር 12ተኛ ጠቅላላ ጉባኤውን በመቀሌ ከተማ ከሚያዚያ 17 እስከ 19 2017 ዓ ም ድረስ ማካሄዱንና ተወካዮቹ በዚህ ጉባኤ እንዲሳተፉ ማድረጉን ገልጿዋል። ጉባኤው ከተሳታፊዎች አጠራር ጀምሮ መሰረታዊ መርሆችን ያላሟላ እንደነበር የገለጸው ባለስልጣን መስሪያ ቤቱ በጉባኤው መጨረሻ ላይ የስራ አመራር ቦርድ ምርጫ ውዝግብ ማስነሳቱን አስታውቋል። በጉባኤ ላይ የፖለቲካ ፓርቲ ወካዮች ጥሪ ተደርጎላቸው በድምፅ ሰጪ ጉባኤተኝነት የተሳተፉበት አካሄድ ሕገወጥ መሆኑንና በመስሪያ ቤቱ በኩል እውቅና የሌለው እንደሆነም ገልጸዋል። በመሆኑም ባለስልጣን መስሪያ ቤቱ ባወጣው መግለጫ ከዚህ የቦርድ ምርጫ ጋር በተያያዘ የሚከናወኑ ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በሕግ የሚያስጠይቁ መሆኑን አስታውቋል። በቀጣይ አዲስ ጉባኤ ተደርጎ የቦርድ አመራሮች ምርጫ እስኪያደርግ አሁን ያሉት ኃላፊዎች ማህበሩን እንዲያስተዳድሩም አሳስበዋል። በአፋር ክልል በተከሰተው የመሬት መንቀጥቀጥ ከዘጠኝ ያላነሱ ፋብሪካዎች መዘጋታቸው ተገለጸ። በተከሰተው የመሬት መንቀጥቀጥና በተለያዩ ምክንያቶች ከዘጠኝ ያላነሱ ፋብሪካዎች በክልሉ መዘጋታቸውን የአፋር የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ወይዘሮ አይሻ ያሲን ተናግረዋል። የሕዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ በአፋር ክልል የሚገኙ ማዕድናትና አምራች ኢንዱስትሪዎችን የስራ እንቅስቃሴ ተዘዋውሮ የጎበኘ ሲሆን የቋሚ ኮሚቴው አስተባባሪ አቶ ፍቃዱ ሞሲሳ በተለያዩ ምክንያቶች የተዘጉና ስራ አቆሙ ኢንዱስትሪዎች ተከፍተው ስራ እንዲጀምሩ ችግሮች በየፈርጁ ተለይተው ሊፈቱላቸው እንደሚገባ አሳስበዋል። በክልሉ የኤሌክትሪክ መቆራረጥ፣ የጥሬ ዕቃ አቅርቦት፣ የኢንቨስትመንት ፍቃድ አሰጣጥን ከገቢዎችና ጉምሩክ ጋር በተገናኘ የሚስተዋሉ ማነቆ ችግሮች መፍትሄ የሚሹ አበይት ጉዳዮች መሆናቸውን የቋሚ ኮሚቴው ስለመጠቆማቸው ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመላክታል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ኮንጎና ሩዋንዳ መካከል የተፈጠረው ውጥረትን ለማርገብ የሁለትዮሽ የሰላም ረቂቅ እቅድ ለአሜሪካ መንግስት ማስገባታቸው ተገለጸ። ኮንጎና ሩዋንዳ አስርት ዓመታትን የተሻገረ ለዘብተኛ ጦርነት ውስጥ ቢሆንም ከወራት ወዲህ በኤም 23 ውክልና ጦርነት ውስጥ ገብተዋል። ሁለቱ ሀገራት በመሃላቸው የተፈጠረውን አለመግባባት ለማድረግ የሁለትዮሽ የሰላም ረቂቅ እቅድ ለአሜሪካ መንግስት ማስገባታቸውን የዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ተናግረዋል። የሁለቱ ሀገራት የሰላም ረቂቅ ሰነድ ጦርነቱ እንዲቆም የሚያደርግ ነውም ተብሏል ሲናገር የአሜሪካና አውሮፓ አልሚዎች በብዙ ቢሊዮን በሚቆጠር መዋለንዋይ በልማት እንዲሰማሩ የሚያደርጋቸው ነው ሲሉ አማካሪው ማሳድ ቦሎስ ተናግረዋል። ነገር ግን ሀገራቱ የስምምነት ሰነድ ከመፈራረማቸው ቀደም ብሎ እያንዳንዳቸው በተናጠል ከአሜሪካ ጋር ስለሚኖራቸው ምጣኔ ሀብታዊ ሽርክና ስምምነት ሊያደርጉ እንደሚገባም ነው የሮይተርስ መረጃ የሚያሳየው። የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች ባለፈው ወር ነበር ከአሜሪካ የውጭ ጉዳይ ሚኒስትር ጋር በጦር ማቆም ላይ ሰነድ እንደሚያዘጋጁ የተናገሩት። ኮንጎና ሩዋንዳ አስርት ዓመታትን የተሻገረ ለዘብተኛ ጦርነት ውስጥ ቢሆንም ከወራት ወዲህ በኤም23 ውክልና ጦርነቱ እየተባባሰ መሆኑ የሚታወቅ ነው። የእስራኤል አየር ኃይል በየመን ወደብ ላይ ጥቃት ፈጸመ። ጥቃት የተፈጸመበት ሆዴዳ ተብሎ የሚጠራው ወደብ ሲሆን ሰላሳ የጦር አውሮፕላኖች ተሳትፈዋል ተብለዋል። ጥቃቱ የኮንክሪት ፋብሪካንና እቃዎችን ለማውረድ የሚያገለግሉ የመርከቦች መቆሚያን ኢላማ ያደረገ መሆኑ ተዘግቧል። የአየር ጥቃቱ ከአሜሪካ መንግስት ጋር በቅንጅት የተዘጋጀ ነው የተባለ ሲሆን ሆኖም አሜሪካ በጥቃቱ እጇ እንደሌለበት አንስታለች። ይህ የእስራኤል ጥቃት ከአንድ ቀን ቀደም ብሎ የሀውቲ አማጽያን በቴልአቪቭ በቤንጎሪ አየር ማረፊያ ላይ ጥቃት መፈጸማቸውን ተከትሎ የተካሄደ የአጸፋ ምላሽ እንደሆነ ነው የተገለጸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድን ላይ የአጸፋ እርምጃ እንደሚወስዱ ቃል ገብተውም ነበር። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸውን አስታውሶ የዘገበው አልጀዚራ ነው። የዩክሬን ጦር በኩርስክ ጥቃት ማድረሱ ተነገረ። በጥቃቱ በኩርስክ የሚገኙ የሩሲያ የኃይል መሰረተ ልማቶች ለጉዳት ተዳርጓል ተብሏል። ኩርስክ ከቀናት በፊት የሩሲያ ጦር በቁጥጥር ስር አድርጓታል በሚል በፕሬዝዳንት ቭላድሚር ፑቲን ተነግሮም ነበር። የኩርስክ አስተዳዳሪ ለመገናኛ ብዙሃን ይፋ እንዳደረገው ከኃይል መሰረተ ልማቶች በተጨማሪ በሁለት ህፃናት ላይ የአካል ጉዳት አድርሷልም ተብሏል። ባለስልጣናቱ የዩክሬን ጦር ተደጋጋሚ ጥቃቶችን እያደረሰ ያለ በመሆኑ ሩሲያና ዩክሬን በሚዋሰኑበት በኩርስክ ዳርቻ የሚኖሩ ሩሲያውያን ሽሽት እንዲያደርጉ መልእክት አስተላልፈውላቸዋል። የኩርስክ ግዛት ባለፈው ነሐሴ ወር የዩክሬን ጦር በቁጥጥር አድርጓት እንደነበር የሚታወስ ነው። ግዛቲቱ ዩክሬን ለመደራደሪያነት እንድታገለግላት ለበርካታ ወራት ወታደሮቿ ትግል ያደርጉባትም ነበር። ቮለድሚር ዘለንስኪ ከቀናት በፊት ይፋ እንዳደረጉት አሁንም ቢሆን ወታደሮቻቸው በኩርስክ ብርቱ ትንቅንቅ ማድረጋቸውን ቀጥሏል ብለዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ የሰዓቱ መረጃዎች እንህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር ሰናይ ጊዜን ተመኘው።